አሰላሙ አለይኩም ወረህመቱላህ ወበረካቱ፣ ደህና የተከበራችሁ ቤተሰብ ወንድናችታይናናቸውን አልሐምድሊላህ፣ ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት አላህ ሱብሀነሁ ወተዓላ ሰላማችሁን ያብዛላችሁ። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ ቤተሰብ። ያልሆናችሁን ቤተሰብ እናሆን። እንደዚህ ያለው ድስቱ። ይተከል ሰው ያልሆነ ሆኖ ነው የሚጀምር። ምርጥ ዳቦ ነው፣ በዚህ ቆረጫዋለሁ። ውስጡ በጣም ከፍትፍት ያለ ነው። ምርጥ ዳቦ ማለት ነው። እና ላይክ ማድረግ አትርሱ። ላይክ ላይክ እያደረጋችሁ አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።